ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ፣ ውድ እና የተከበራችሁ ውድ ውድ ቤተሰቦች እንዴት ናችሁ? ሰላም ናቸው? ወይኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁም። ጠፍቼ ካርም ያለሁ ማለት ነው። አልሐምዱሊላህ ተመልሻለሁ። እንሻአላህ፣ የእሱ ፍቃድ ከሆነ አለ መጥፋት እሞክራለሁ እንዴት ናቸው? የመዳም ቅመሞች ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። ለቤት ያዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ግን በብዛት ሰብስክራይብ ሳታደርጉ የምታወቱ ብዙ ናቸው፣ እና የምት ሰብስክራይብ አድርጉኝ። ምንም አይከፈልበትም በቅንነት ማለት ነው። በሰላም እንደምትገቡ እንደምትመጡ ተስፋ አለን እና የትናንትና ቪዲዮ ያለለና ያበደ ነበር። የምር ጋሽዬ የሀይሚዬ የንግስት የጀግና ውጤት ልጅ አባት ማለት ነው። አባትነት እናትነት የምር ይለያሉ። ምሁር ናቸው የምር እና ፈጣሪ አላህ ሁላችንንም እናትና አባቶች ያሉንንን አላህ ይጠብቅልን አላህ ረጅም እድሜ ጤና ሰጥቶ ያቆይልን። ውበታችን ድምቀታችን ናቸው እናትና አባቶቻችን። ወላሂ አልሐምዱሊላህ አላ ኩሊ ሀል እና ቡቡ መሙሽዬ እንደት እንዴት ነው እያለ ትንሳ ወዛግበታል ግማማ እና ሙሽዬ እኛ ተግባባ የቀብራሪዎች እናት ፈጣሪ ለረጅም ዕድሜ ጤና ይስጥልን እና ስልክ ተደውሎ ልትጀናጀን ነው። ኧረ ሀይሚዬ ጨዋታ ጨምረሻል እኮ የምር የኛ ውበታም ማለት ነው፣ የቡቧዋ ንግስት፣ የምር ውበትም ጨዋታም ጨምረሻል። ቀጥሉበት፣ በርቱልን፣ እኛም ደስታችሁ ያስደስተናል። እንሻላ ደግሞ አንድ ቀን ሽምግልና ተልኮ በወግ በማድረግ እዛ ደረጃ እንደምደርሱልን ታስፋለን። የሱ ፍቃድ ከሆነ ማለት ነው፣ እንሻላ። እና ሀይሚዬና ብሩኬ በጣም ጥሩ ሁኔታ ላይ ናችሁ፣ ቀጥሉበት አለ

ስጣቸው አይሰው መሆን ግን አንዳንድ ጊዜ ብዙ ነገር ያስተምራል እና ወዶ ፈቅዶ የሚሰጥ እንጂ እንደዚህ አስገድዶ ወይም ድረሱልኝ ስጡኝ የሚል አይደለም። ብሩኬም ሀይሚዬም እንደዛ ወይ ማንንም ቻናል የምታሳድግ ናት እንጂ በሄደችበት ድምቅ ክፉ አፈስ የሚሉ እንደዚህ ክፉ ባትመኙላቸው ጥሩ ነው የምል ለሰው ልጅ እንኳን ለነዚህ ለመልካሞች ማለት አውቃለብላላቸው ለማንም ቢሆን መልካም እና ለሁላችንም አላህ ይህ ልቦና እና ቀልብ ቢስጠን። ምቀኝነት ለማንም አይጠቅምም። ምቀኝነት እንትን በአይኖር ኢትዮጵያ የት በደረሰ የምር፣ ይህ እንትናችን ሆኗል እና አላህ ስብሀነ ወተሀላ ቀልብ ቢስጠን፣ ጓደኛ፣ ቤተሰብ ማንም ሲያድግ ደስ የሚለን እንጂ የምንቀና ወይንም ክፉ የምናስብ አላህ አያድርገን። የምር ደስ ይላል ስኬት እና ደስ ይላል ሙሽዬ ሽምግልና ሄዳለሁ ብላ አዲስ ነገር እንጠብቃለን ማለት ነው። በቅርብ እንሻላህ እና ስኬታማ ሆነ ደግሞ ቤት ገዝተህ ያሳየኝ ብላ መርቃለይ። ሙሽዬም ጋሽዬም የምር ደስ ይላል። ወላጅ እንደዚህ አስደስቶ ምርቃት ማግኘት በጣም ነው ደስ የሚለው። እና ሁላችንንም ወላጆቻችንም እናስደስት የምንንከባከብ ያድርገን። የምር በጣም ደስ ይላል እሳቸው ሲደሰቱ ማየት፣ በቃ ከምንም በላይ የሚያስደስት ነገር የለም። እና ብርክን ሀይሚዬ ትለያላችሁ፣ ተፋፍሳችኋል ብርክ የሚል እያል ቀብራራዋ ሀይሚዬም ንግስቱ ልዩ ናት ማለት ነው። የምር አይለያችሁ። እንሻዋላ ደግሞ ተገብታችሁ ወግ ማድረግ ደርሳችሁ ያሳየን ማለት ነው። ብቻ አዳዲስ ነገር፣ ደስ ደስ የሚል ነገር እየተፈጠረ ነው ያለው አሁን ላይ የምሰሩት። በርቱልን። እንሻላ ደግሞ ሀብም አዲስ ነገር አለ፣ እንጋባለን ሰርጋችን ደረሰ ብለዋል። ዛሬ ግን በመታረቃችሁ ደስ ብሎናል የምር እና የጨረቃ መከታ ሀብ እና ናንዬ፣ የምር ህይወት እኮ ከባድ ናት። የሆነውን ነገር በንግግር እየፈቱ መቀጠል ነው እንጂ እና ስለተታረቃችሁ ስለተታረቃችሁ ነው ስለተታረቃችሁ ደስ ብሎናል። እንደዚህ ነው የሚያምርባችሁ ደስ የሚለውም እንሻላህ ደግሞ እናንተም ተጋብታችሁ ለጨረቃዎች ቦታ ያለቃቁልን። ሀይሚና ብርኬ ተጋብተው ወልደው ያሳየን ሀያት ጤና ሰጥቶን ማለት ነው እንሻላህ እና ለሁላችንም ለማንም ሰው መልካም እንሁን በቻልነው ማለት ነው። መልካም ንግግር ሰደቃ ነው ብለው ይለኝ ውድ ነብይ ረሱል ሰለላሁ ዐለይሂ ወሰለም። እና በቻልነው ሰደቃ እናድርግ፣ ድርክ ካልቻልነ ደግሞ ዝምታም ሰደቃ ነው። መልካም ንግግር ሰደቃ ነው ብለዋል። እና ለሰው ላይ ክፉ አናስብ አንናገር። ለሁላችንም ሰምተው ከሚጠቀሙት ያድርገን። በእስልምናችንን ያጠንክረን። ሰላም ውድ ቤተሰቦች ሀይሚና ብሩኬ በጣም ነው የምንወዳችሁ፣ እንሳሳላችሁ። ምን ሰላማችሁን ያብዛልን፣ አላ አስመሳይ ክፉ ነገር ጓደኛ እየያዝላችሁ እና ለሁላችንም እንደዚህ ጥሩ ፍቅር ይስጠን። የሰው ፍቅር መታደል ነው። ጨረቃዎች ነው በየሄዱበት። የምር ደስ ሲል እንደዚህ ተወዳጅ መሆን። አላ ተወዳጅ አድርገን እኛንም እንደዚህ ፏፈሽ ያለ ህይወት ይስጠን። መዳም ቅመሞች አብስሩ ነገ ሌላ ቀን ነው። በኢድኒ ረቢ እንሻላ እና እንዲህ አይነት እንደ ብሩክ አይነት ቀብር እንዲህ የምንል ለመዝናናት በየአገሩ የምንዞርበትን ቀን ያቅርብልን። የምር በመዳም ኩሽና እስከ መስጀድ አልሐምዱሊላ ለኩል ያልን መንገድ እየሳቅን ነው እናልፋለን ማለት ነው። ለሁሉም ነገር አልሐምዱሊላ። ነገ ሌላ ቀን ነው እንሻላ። ተስፋ አለን ማለት ነው። ላተቅናጡ ሚረህመትላ ነው። ተስፋ አለን ተስፋ እንዳትቆርጡ እንሻላ። ያው እንደኔ አይነቱ እዚያ አልጋ ይሰብራሉ፣ የሰዎቹ ልጆች ሀገር ያስጠራሉ ብሏል ያ ድራማ። እና እንሻላህ እንግዲህ እድል ነው እንደ እድል ምን ይበድል ትላለች አያቴ። እንሻላህ ነገ ሌላ ቀን ነው። አላህ ስብሀነ ወተዓላ የረፍት እና የማታ እንጀራ ይስጠን መጨረሻችንን ያሳምርልን ብዬ ነው የማደርጋችሁ። እንሻላህ እድ ከበዛሁባችሁ፣ እባካችሁ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የምር ሰብስክራይብ አድርጉኝ። ምንም አይከፈልበትም። ሰላማችሁን ያብዛው። ሀይሚና ብሩኬ በጣም ነው እና ክብራችሁ፣ የምንወዳችሁ ሰላማችሁን ያብዛልን። አላህ ከክፉ ነገር ይጠብቃችሁ። ጨረቃዎች፣ የኛ ተወዳጆች ማለት ነው። ፊአማኒላህ አሰላሙ አለይኩም ወራህመቱላህ።